በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። እንደምን አላችሁ? ሰላምታዬ ለሁላችሁ የሚድረሳችሁ። አበው ካህናት ቡራኪያችሁ ይድረሰኝ። አኀው ዲያቆናት እንደምን አላችሁ? የቤተ ክርስቲያን ጌጦች፣ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ይህን ትምህርት የምትከታተሉ በቤታችሁ ላላችሁ ሁሉ ሰላምታዬ ይድረሳችሁ በሌላም እምነት ሆናችሁ ይልቁንም ጥያቄን መልስ ለመስጠት ለምታስቡ ሁሉ ለእናንተም ሰላምታ የድረሳችሁ የአብ ጸጋ የሁልድቸርነት የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። በቀራኒው አደባባይ ደሙን አፍሶ ያዳንን የሁላችን ጌታ የጌቶች ጌታ፣ የሁላችን ንጉሥ የነገሥታት ንጉሥ፣ የሁላችን አምላክ የአማልክት አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የአምላክ እናት ወላዲተ አምላክ ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ እመቤታችን በምልጃዋ በረድኤቷ አትለየን። የመላእክትን ጥበቃ የነቢያት የሐዋርያት የጻድቃን የሰማይታትን ረድኤት በሁላችን ላይ ያሳድር። ለዚህ ሰዓት ያደረሰን አምላክ ስሙ ምስጉን ይሁንና ጥያቄ አንድ ይህም በአብዛኛው ለፕሮቴስታንት እምነት ሊቃውንት እና ሌሎችም በዛ እምነት ውስጥ ላላችሁ ጥያቄውን መጠየቅ የፈለግኩት በከፍተኛ ሁኔታ የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ በተለይ ለምትፈታተኑ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ መጻሕፍቶቿን ከመጽሐፍ ቅዱስ ጀምሮ ማየት ስላለብን ስለ ገድልና ስለ ድርሳናት ስለሌላችሁ ከእናንተ ጋር እነሱን ለሃይማኖት ክርክር ስለማይቀርቡ እንደሚባለው ለእናንተ ስለሌላችሁ ነው እንጂ እንዳልኳችሁ ትናንትና ይቀርባሉ እቀበላለሁ ለሚል ሰው መጀመሪያ ግን መጽሐፍ ቅዱሱ ላይ እንነጋገር ብያችኋለሁ። የመጀመሪያ ጥያቄ ለእናንተ ስለ መላእክት ነው። ጥያቄ አንድ መላእክት አሉ የሉም የሚለው ጥያቄ ነው። መልሳችሁ አሉ የሚለው አይደል? ጥሩ። ምክንያቱም መጽሐፍ ቅዱስ በምትቀበሉት ስልሳ ስድስት ውስጥ ነው የምንነጋገረው ብያችኋለሁ። እግዚአብሔር መላእክቱን ፈጥሯቸዋል። ልክ ነኝ። መልሳችሁ እንደዛ ነው። እግዚአብሔር መላእክትን ፈጥሯቸዋል አልፈጠራቸውም? ምንድን ነው መልሳችሁ? እዚህም ላይ የምንጣላ አይመስለኝም። ከእሱ በስተቀር ፈጣሪ አለ ብላችሁ እንደማታምኑ እርግጠኛ ነኝ። ልክ ናችሁ። እግዚአብሔር መላእክትን ፈጥሯቸዋል ምክንያቱም በመጽሐፍ ቅዱስ ላይ የተጻፈልን በዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክት ይላል። የአሕዛብ ብርሃን የተባረከው ሐዋርያ ጳውሎስ ስለ ክርስቶስ ሲናገር ከመላእክት ጋር ባለው ንጽጽር ላይ ስለ መላእክት ብሎ መላእክቱን መናፍስት፣ አገልጋዮቹን የሳት ነበልባል የሚያደርግ ይላል ይላል። እሱም ከብሉይ ነው የጠቀሰው። ከልባ አምላክ ዳዊት ነው የሚያመጣው። ስለዚህ እዚህ ጋር እንደምንመለከተው እግዚአብሔር መላእክትን ፈጥሯቸዋል፣ አልፈጠራቸውም። ፈጥሯቸዋል። እንደውም እንዴት እንዲሆኑ አለ፣ መናፍስት ያደርጋቸዋል አለ። ስለ መላእክት የእሳት ነበልባል ያደርጋቸዋል። ስለዚህ መላእክት አሉ። የመጀመሪያው ጥያቄ አሉ ወይ? በፕሮቴስታንት ዓለም መላእክትን ታውቃላችሁ? አሉ መላእክት። እርግጠኛ ነኝ አዎ ነው መልሱ፣ አሉ። ተስማምተናል። ለሁለተኛውም በዚሁ ላይ ላለው የተስማመን መሰለኝ፣ ተስማምተናል። ምክንያቱም መላእክቱን እግዚአብሔር ፈጥሯቸዋል፣ አልፈጠራቸውም። የኦርቶዶክስ ምእመናንም ልብ እያላችሁ እያስተዋላችሁ ሂዱ። አዎ መላእክቱን እግዚአብሔር ፈጥሯቸዋል። ጳውሎስ ሐዋርያ የነገረንን ዕብራውያን አንድን ተመለከትም እሱም ከየት ነው ያመጣው ብያችኋለሁ ከመዝሙር ላይ ነው ከልብ አምላክ ዳዊት ነው የት ነው ምንጩ ጳውሎስ የሚገልጸው ሪፈር የሚያደርገው መዝሙረ ዳዊት መዝሙር መቶ ሦስት ላይ ነው መዝሙረ ዳዊት መዝሙር መቶ ሦስት ቁጥር አራት ላይ መላእክቱን መንፈስ የሚያደርግ አገልጋዮቹን የእሳት ነበልባል ይላል ማን ነው እንደሚያደርጋቸው እግዚአብሔር ማን ነው እንዲህ አድርጎ የፈጠራቸው እግዚ አብሄር ስለዚህ መላእክትን እግዚአብሔር ፈጥሯቸዋል። አዎ ፈጥሯቸዋል። ስለዚህ አሁን መልካም ነው። እንዲህ ከሆነ በስልሳ ስድስቱ መጽሐፍ ቅዱስ ውስጥ ብቻ ነው የምንነጋገረው ብያቸዋለሁና ስለ መላእክት ለመጀመሪያ ጊዜ በስልሳ ስድስቱ መጽሐፍ ቅዱስ ውስጥ የምናገኘው የት ጋ ነው? ችግር የለም አትድከሙ። አሁን እሱን እነግራችኋለሁ። እኔ የምጠይቃችሁ ጥያቄ እንዳልኩት ግን ወሳኙ ጥያቄ ገና ነው። ስለ መልአክት ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ላይ ሶስተኛው ምዕራፍ ላይ ምዕራፍ ሶስት ቁጥር 24 ላይ ነው። ለመጀመሪያ ጊዜ ስለ መልአክት የምናገኘው እሱ ጋ ነው። ዘፍጥረት ምዕራፍ አንድ ላይ የለም፣ ስለ መላእክት አይናገርም። መልአክ የሚል እዛ ላይ አታገኙም። ዘፍጥረት ምዕራፍ ሁለት ላይ አታገኙም። ዘፍጥረት ምዕራፍ ሶስት ላይ ግን ኪሩቤልን ታገኙታላችሁ። ኪሩቤል ማለት የመላእክት የነገድ ስም ነው። አንዱ ኪሩብ ይባላል፣ በብዙ ሲጠራ ኪሩቤል ይባላል። ኪሩብ ስንል ሲንጉላር ነው፣ በፕሉራል ፎርም ኪሩቤል እንላለን። ሱራፊ ስንል አንዱን ሱራፊ ነው፣ ሱራፊል ስንል ግን ብዙዎቹን ሱራፌሎች ነው። በዛ መልክ ነው የሚሄደው። ብዙ ጊዜ የኪሩቤልና የሱራፌል እንትን ብዙ ሰው ያምታተዋል። ለምሳሌ ገብርኤል ስንል ብዙ አይደለም፣ ሚካኤል ስንል ብዙ አይደለም። ሚካኤል ስንል አንድ መልአክ፣ ገብርኤል ስንል አንድ መልአክ። ኪሩቤልና ኪሩቤል ሱራፌል ስንል ግን አንዱ መልአክ ኪሩብ ነው፣ አንዱ መልአክ ሱራፊ ነው። አንድ ላይ ግን በነገዳቸው ሲጠሩ ኪሩቤል ሱራፌል ይባላሉ። መልካም። ግን ኪሩቤልም ተብሎ ይጠራል፣ ችግር የለም። ኪሩቤል መልአክ ተብሎ ይጠራል። ለሰውም ስም ሰጥተን አንድን ሰው ኪሩቤል ብለን እንደምንጠራው ችግር የለም። ኪሩቤል ብለን አንዱን መልአክ እንጠራለን። ሱራፌል ብለን አንዱን መላክ ይጠራል። ካነጋገር መልካም። ስለዚህ መጀመሪያ በመጽሐፍ ቅዱስ ውስጥ በ66 መጽሐፍ ቅዱስ ውስጥ ነው የምንነጋገረው ለፕሮቴስታንት መምህራን ሊቃውንት ለዚህ ምን መልስ አላቸው የሚለውን ጥያቄን ለመጠየቅ ነው። ስለዚህ ኪሩቤልን የምታገኙት ለምሳሌ ዘፍጥረት 3 24 ላይ ነው አዳም ከወደቀ ሔዋን ከወደቀች በኋላ የገነት በር ሲጠበቅ በማ ቃሉ ምን ይላል? ሁላችሁም ይዩት ይህን ቃል እንዲህ ይላል፣ አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤድን ገነት ምስራቅ አስቀመጠ። ይሄ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24፣ ለመጀመሪያ ጊዜ መላእክት የተገለጹበት ኪሩቤል የተገለጸበት ልበላችሁ። መላእክት የሚለው እንዳለ ሆኖ ግን ኪሩቤል መልአክ የተገለጸበት ወይም የተገለጹበት ስፍራ መላእክት እዚህ ጋር ነው። በመጀመሪያዎቹ ሁሉ ተስማምተናል። መላእክት አሉ ወይ? አዎ አሉ። መላእክት ከየት መጡ? ማፈጠራቸው ቅድም ተመለከትን ጳውሎስን ዳዊትን በረከታቸው ይደርብን። እነሱን ጠቅሰን እግዚአብሔር ፈጠራቸው። ሶስተኛ ለመጀመሪያ ጊዜ መላእክት የተገለጹበት ኪሩቤል የተገለጹበት ስፍራ የት ነው? የኦሪት ዘፍጥረት ሶስተኛው ምዕራፍ ነው፣ ቁጥሩም 24 ነው። ተስማምተናል። እዚህ ላይ አሁን ችግር መጣ። የፕሮቴስታንት ሊቃውንት ከስልሳ ስድስቱ መጽሐፍ ቅዱስ ውጭ አትቀበሉም አትቀበሉም አይደለም። ስለዚህ መላእክትን መቼ ቀን ፈጠራቸው? ጥያቄ ይሄ ነው። መላእክትን የፈጠረበት ቀን መቼ ነው? መቼ ነው የፈጠራቸው? ምክንያቱም ዘፍጥረት ምዕራፍ አንድ ላይ መላእክት ተፈጠሩ የሚል ዝርዝር የለም። ይህን ትምህርት ስትማሩ በነገራችን ላይ መጽሐፍ ቅዱስ ይዛችሁ ብትማሩ ደስ ይለኛል። ወይም ደግሞ የመረመራችሁ እንድታዩት ከዛ በኋላ ልታወት ትችላለችው ዘፍጥረት ምዕራፍ አንድ ላይ እግዚአብሔር እንዲህ አደረገ፣ አንድ ቀን ይህን ፈጠረ፣ ሁለት ቀን ይህን ፈጠረ፣ ሶስት ቀን ብሎ ሰባተኛውን ቀን ባድረከው ይላል። መላእክቱ ጋር የተፈጠሩት ተመራምር ያለሁ የሚል ስልሳ ስድስቱን ብቻ መጽሐፍ የሚቀበል የፕሮቴስታንት ስኮላርስ ለዚህ መልስ ይስጠኝ። መቼ ነው የተፈጠሩት? አየህ ይሄ ነው ጥያቄው። ገርል ድርሳን ኦርቶዶክስ እንደሆነው የሚለው ጋር በፕሮቴስታንት አማኞች አንዳንድ ሰዎች ስትሰሙ እውነት ነው የሚመስለው፣ አያችሁ? ቃሉንም እያጣመሙ በሚናገሩበት ጊዜ እውነት ይመስላችኋል፣ ሳትመረምሩ እንዲህ ይመስላችኋል። ሌላ ቀርቷም አብዛኛውን ጊዜ አይቻለሁ፣ የኔን ትምህርት ሰዎች እንዳይሰሙ ለማድረግ ደግሞ ዋና የሚሰሙት እነሱ ናቸው፣ ግን ሌላው ሰው እንዳይሰማ ለማድረግ ይሞክራሉ። ምክንያቱም የማመጣቸውን ጥያቄዎች መመለስ ስለማይችሉ ነው። ወደ ስድብ የሚሄዱ ሰዎች አሉ። ወደ ተለያየ ነገር የሚሄዱ አሉ። ይሄ አንዳንድ የቦክስ ተወዳዳሪዎች አሉ እና በጣም ፍረስትሬት ያደርግ ሊሸነፍ ሲል ምላሱን የሚያወጣ ቦክሰኞች አይቻሉ። ብዙ ጊዜ ወደ መቀለድ እና ወደ ማሾፍ ሰውየው ላይ የሚሄድ አይነት ነገር እና እንደሱ አይነት ነገሮችን አይቻለሁ። ይደንቀኛል። እና መልስ ስጡን፣ ይሄ ነው በቃ አያችሁ ስለዚህ ገና ድርሳንና ገድላት ላይ መሄድ የለብንም። መጽሐፍ ቅዱሱ ላይ ይሄ የእኔ ጥያቄ ነው። መላእክት አሉ ወይ? አዎ ማፈጠራቸው እግዚአብሔር መጀመሪያ መላእክት የተገለጡ የት ነው? ዘፍጥረት ሦስት ሀያ አራት ላይ ነው። እሺ፣ እዛ ጋር ተገልጠዋል። ኬት መጡ? ኪሩቤል ኬት መጡ? መላእክት ኬት መጡ የምትገለባበት ሰይፍ ይዘው እንዴት ሊጠብቋት፣ ከየት ነው የመጡት? መቼ ነው የተፈጠሩት? ዘፍጥረት ምዕራፍ አንድ ላይ ስለ ፍጥረት አለ። ዘፍጥረት ምዕራፍ ሁለት ላይ ደግሞ ፍጥረታት ከየት እንደተፈጠሩ ይዘረዝራል። እዛ ላይ ይመልሳላችሁ ወይ? እሺ፣ እዚህ ጋር አቆምና እናንተ መልሳችሁ ሌላ ጊዜ ትሰጡኛላችሁ። ለኦርቶዶክሳውያን ግን እዚህ ጋር ተንጠልጥላችሁ አትቀሩም። ይሄ በሁለት የመጽሐፍ ቅዱስ ክፍሎች ለምሳሌ፣ ብዙ ቦታ ቢኖርም ሁለት የመጽሐፍ ቅዱስ ክፍሎች ልንገራችሁ፣ መላእክት መቼ እንደተፈጠሩ። አንድ በኩፋሌ መጽሐፍ ነው፣ ሁለት በቀለሚንጦስ መጽሐፍ ነው። ኩፋሌ ማለት ዘተከፍለ እመኦሪት፣ ከኦሪት የተከፈለ ይለዋል። ኦሪቱን እግዚአብሔር አናገረው፣ መላእኩ ኩፋሌን ነገረው ይላል እግዚአብሔር ለሙሴ የገለጸለት ነው። ኩፋሌ የሙሴ መጽሐፍ ነው። ይሄ መጽሐፍ በፕሮቴስታንት ዓለም የለም። ምክንያቱም ስልሳ ስድስት ውስጥ አይደለም። ሌላ ቀርቶ ሌሎቹ ኦርቶዶክስ እንኳ የሚባሉት አያውቁትም ነበረ። እኛ ጋር ብቻ ነበረ። ሙሉ ኩፋሌ ተጠብቆ የኖረው በኢትዮጵያ ቤተ ክርስቲያን ውስጥ ነው። ክፍሉ ከብሉይ ነው። ከአዲስ ኪዳን ክፍል ከሆነው ደግሞ አንድ መጽሐፍ ልጠቅስላችሁ፣ ቅድም ያልኩት ቀለሜንጦስ ይባላል። የትኛው ቀለሚንጦስ? ሁለት አይነት ቀለሚንጦሶች አሉ፣ እንዳትሳሳቱ። አንዳንድ በዘመን ይሄ የኢስተርን ኦርቶዶክስ ንባብ እያነበባችሁ ደግሞ አንዳንድ ሰዎች አያችኋለሁ የማይሆን ነገር ስትጠቅሱ። ክሌመንቶፍ አሌግዛንድሪያ የኛ አይደለም። እኛ ክሌመንቶፍ ደሮም የሚባለው የሮሙ፣ የቅዱስ ጴጥሮስ ተተኪ ከሐዋርያት ጋር የነበረ ስሙ በመጽሐፍ ቅዱስ የተጠቀሰ ቀለሚንጦስ የሚባል ቅዱስ አለ። እሱ ከሰባ ሁለቱ አርዲት ከነዛ ውስጥ ጭምር የነበረ ነው። ስለዚህ እሱ የጻፈው መጽሐፍ ደግሞ አለ። በእኛ አንድ ተብሎ ይቆጠራል። ስለዚህ ከብሉይ ኩፋሌን ከአዲስ መጽሐፍ ማን ጠቀስኩላችሁ? ቀለሚንጦስን ጠቀስኩ። እነዚህ ሁለቱ ላይ መላእክት መቼ እንደተፈጠሩ ታገኛላችሁ። ሌላው ዓለም ሁለቱም መጽሐፎች ካልተቀበለ መላእክት መቼ ተፈጠሩ ለሚለው መልስ የለውም። ለፕሮቴስታንቱም ሊቃውንት ለሌላ ጊዜ ለእናንተም ለማስተማር ስለሚጠቅማቸው ምክንያቱም የግድ የግድ ሁሉም ሰው አንድ ኦርቶዶክስ ውስጥ እዛም ሆኖ እያወቀ የሚድንበትን መንገድ እግዚአብሔር ያዘጋጅ። ለሁሉም የምመኘው እሱን ነው። እውነተኛውን መንገድ ያዘጋጅ እግዚአብሔር። ይሄ አሁን የምሰጣችሁ የፈተና ሳይሆን ብዙ ጊዜ ተነስታችሁ የኢትዮጵያ ቤተ ክርስቲያን መጽሐፍት እንደዚህ ናቸው፣ እንደዚህ ናቸው ስትሉ እስቲ ይሄንን መልስ መስጠት የሚችል ከኢትዮጵያ ቤተክርስቲያን ውጭ ማን ነው የሚለውን ነው ኩፋሌ ምዕራፍ ሁለት ላይ አምላካችን ስሙ ምስጉን ይሁንና በዕለተ እሑድ በመጀመሪያው ቀን አራቱን አስራው ፍጥረታት በፈጠረበት ዕለት መላእክትን በዛች በመጀመሪያዋ ዕለት ፈጥሯቸዋል፣ ይላል የእኛ መጽሐፍ። ላልኳችሁ በኩፋሌ ምዕራፍ ሁለት ላይ ያለው ቃል አለ፣ እዛ ላይ ተቀምጧል። እንዴት አድርጎ መላእክትን ቤት በየት እንደተሾሙ ይዘረዝርና በተለይ ቁጥር ስምንት ላይ ያን ጊዜም ፍጥረቱን አይተን ስለፈጠረው ፍጥረት ሁሉ በፊቱ ፈጽመን አመሰገን ነው። በመጀመሪያይቱ ቀን ሰባት ታላላቅ ፍጥረቶችን ፈጥሯልና ይላል። አጠቃላይ በለት እሁድ ስምንት ፍጥረታት ብለን በኦርቶዶክስ እናስተምራለን። ሁለቱ ይታረቃል። ቁጥር ሰባት ላይ መጨረሻ ላይ ምን ይላል? በተለያየ በመብረቅ ላይ፣ በነጎድጓድ ላይ፣ በክረምት ላይ፣ በበጋ ላይ፣ በጸደይ ላይ፣ በሰማይ ነፋሳት ላይ፣ በጨለማ ላይ እግዚአብሔር በባህር ላይ፣ በሁሉ ስፍራ ላይ የሾማቸው ስዩማን መላእክታሉ ቁጥር ሰባት ኩፋሌ ምዕራፍ ሁለት እንደሚነግረን መላእክትን ፈጥሯቸዋልና ይላል መላእክትን ፈጥሯልና የፍጥረትን ነገር ሁሉ ጻፍ ብለን ብሎ ነገረው ይልና ይህም በመጀመሪያዊቱ ቀን እንደሆነ ቅዱስ ሙሴ ይነግረናል። ምእመናን፣ ኦርቶዶክሳውያን መንፈሳዊ ሀብታሞች፣ አያችሁት? የኢትዮጵያ መጽሐፍት ሙሉ ሆና ያለች ቤተ ክርስቲያን እንደሆነች አያችኋት? ማንም ከኦርቶዶክስ ቤተ ክርስቲያን ውጭ ያሉት ይህንን መልስ እንዲሰጡ ጠይቀያለሁ። መቼ ቀን ተፈጠሩ ምን ማለት ነው ካላችሁኝ፣ የሚቀበሉ 66 መጽሐፍ ቅዱስ ብቻ ስለሆነ እዛ ላይ መልስ የላቸውም ማለት ነው፣ በአጭሩ ሌላውን መጽሐፍት ተንገና ይህን የምነጋገረው። ጥያቄ ቁጥር ሁለት በሚቀጥለው የሚመጣው ጥያቄ ቁጥር ሁለት እሱ ደግሞ አስደናቂ ነገሮች አብረው አሉት። እነሱን እንመለከታለን። ለዛሬ ግን አበቃሁ። መልስ ከሰጣችሁበት ሰየው ኦርቶዶክሳውያን እንደተማራችሁበት ተስፋ አደርጋለሁ። ግን ይሄ ትምህርት ለሰው መድረስ የለበትም። እሱ የእናንተ ድርሻ ነው። እንግዲህ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። በዚች ቤተ ክርስቲያን ውስጥ ያደረገን እግዚአብሔር ስሙ ምስጉን ይሁን። የሰማነውን በልቦናችን ጽላት ይጻፍልን በአይምሯችንም ይቅርጽልን። ስለ አንዱ ፈንታ ሰላሳ ስድስት ዓመት ወፍሬ እንድናፈራ ይርዳን። እመቤታችን አትለይን፣ የመላእክት ጥበቃ ከእኛ ጋር ይሁን። መላእክት መቼ እንደተፈጠሩ እኛ እናውቃለን፣ በስልሳ ስድስቱ መጽሐፍ ቅዱስ ግን ያንን አንድም ሰው ሊያገኝ አይችልም። በዛሬ አብቅቻለሁ። እግዚአብሔር የተባረከ ሕይወት ለሁላችሁ ሚስጣችሁ፣ ሀገራችንን በአይነ ምሕረት ይመልከትልን መላውን ዓለም ሁሉ ሰላም ያደርግልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።